አመሰግናለሁ ኃይለ ኢየሱስ እንግዲህ በዛሬው እለት የተጠናቀቀው የምስራቅ አፍሪካ የባህልና ጥበባት ፌስቲቫል እንደ አንተ እንዳልከውም ከመጋቢት 11 ቀን እስከ 14 2017 ዓመተ ምህረት ባለም አቀፍ ኮንቬንሽን ማዕከል ሲካሄድ ቆይቶ በዛሬው እለት በደመቀ መልኩ ተጠናቋል። እንግዲህ ይህ ፌስቲቫል በተለይም ደግሞ ሀገራቱ የተለያዩ ሁኔታዎችን ያስተናገዱበት፣ በተለይም ደግሞ ልዩ መልክ ነበረው ማለት ይቻላል። በየተለያዩ ሀገራት ስምንቱ ሀገራት ማለት ነው ባህሎቻቸውን የገለጡበት እንዲሁም ደግሞ አብሮነታቸውን ያሳዩበት በተለይ ደግሞ የተደበቁ በምስራቅ አፍሪካ ያሉ ነገር ግን እስካሁን ድረስ ያልወጡ እንዲሁም ደግሞ ሀገራቱ እርስ በርስ ያልተዋወቁባቸው የተለያዩ የኪነ ጥበብ ውጤቶች የእጅ ስራዎች ልንል እንችላለን ሙዚቃዎቻቸው፣ ባህሎቻቸው፣ ያለባበስ ኮዶቻቸው ሁሉ የተገለጡበት እንደ አጠቃላይ የምስራቅ አፍሪካ ሀገራት የእርስ በርስ ግንኙነታቸውን በይበልጥ ለማጠናከር የሚያስችላቸውን ገጽታዎቻቸውን ገልጠው በግልጽ የተዋወቁበት መድረክ ሆኖ ነው ያለፈው። በተለይም ደግሞ ኢትዮጵያ በዚህ መድረክ ራሷን በምስራቅ አፍሪካ ለምታደርገው አብሮ የማደግ መርህ ሀገራቱን በማሰባሰብ ባህሎቻቸውን እንዲሁም ደግሞ የራሳቸው የሆነውን ቅርስ ድብቅ ቅርስ ማለት ነው መጥተው እንዲገልጹ እንዲያስተዋውቁ ህዝቦቻቸውም ከኢትዮጵያ ጋር ብሎም ደግሞ ከሌሎቹ የቀጠናው ሀገራት ጋር የእርስ በርስ ግንኙነት እንዲኖራቸው ያላቸውን አቅም ህዝቦቹ በግልጽ እንዲያሳዩ ከህዝቦች ጋር በግልጽ ዝምድናቸውን አብሮ የማደግ ህልማቸውን ለወደፊት ለሚያደርጉት እንቅስቃሴ ማለት ነው። እንዲሁም ግንኙነት እንዲፈጥሩ የሚያስችላቸውን ትውውቅ የፈጠሩበት መድረክ ከዛ ባሻገር በመድረኩ ላይ የተገኙት የተለያዩ የእኚህ ሀገራት ዜጎች የንግድ ልውውጥ ያደረጉበት በተለይም ደግሞ የየሀገራቱ ዜጎች ከዚህ በፊት በሀገራቸው ይሸጧቸው የነበሩትን ድብቅ የኪነ ጥበብ ውጤቶችን በኢትዮጵያ በተካሄደው በዚህ የጥበባትና ባህል ፌስቲቫል ላይ ይዞ በመቅረብ የገበያ ልውውጥ ያደረጉበት በተለይ ደግሞ አብሮ ለመስራት የሚያስችላቸው ለወደፊት መንገድ የከፈቱበት ትውቅ ያደረጉበት መድረክም ሆኖ ነው ያለፈው። ከዛ ባሻገር ኢትዮጵያ ግን በቀጠናው ላይ ያላትን የበላይነት ለማረጋገጥ አሁንም ቢሆን ሀገራቱን በማሰባሰብ አብሮ የማደግ መርኋን በግልጽ ለሀገራት ብሎም ደግሞ ለአፍሪካ እንዲሁም ደግሞ ለዓለም በግልጽ ያሳየችበት እንዲሁም ደግሞ ከዛ ባሻገር ኢትዮጵያ የራሷን ባህል ለሰፊው ማህበረሰብ ያስተዋወቀችበት እንዲሁም ደግሞ ያሏትን እምቅ አቅሞች ያስተዋወቀችበት ሁኖ አልፏል ማለት ነው። ከዚህም ባሻገር በዚህ በመድረኩ ላይ እንግዲህ በቀጣይ ይህን መድረክ እንዴት ማስቀጠል ይቻላል። በተለይ ደግሞ እንዲህ ያሉ መድረኮች ቀድሜ እንደተናገርኩትኝ ሀገራቱ የእርስ በርስ ግንኙነታቸውን ለማጠናከር ዲፕሎማሲያዊ ግንኙነታቸውን ለማጠናከር ማህበራዊ፣ ኢኮኖሚያዊ ግንኙነታቸውን ለማጠናከር የሚያስችል መድረክ የሚያግዝ መድረክ እንደመሆኑ መጠን በቀጣይ በምን መልኩ ሊካሄድ ይገባል የሚሉት ጉዳዮች ተነስተው ምክክር ተደርጎበታል። በተለይም ደግሞ በቀጣይ በተለያዩ ዘርፎች በማህበራዊ በኢኮኖሚያዊ እንዲሁም ደግሞ በፖለቲካዊ ጉዳዮች አብሮ ለመስራት የሚያስችል ፎረም ተቋቁሞ ለቀጣይ አብሮ እንደሚሰራ እንዲሁም ደግሞ በቀጣይ ይህን መድረክ ለማዘጋጀት የሚያስችሉ ስራዎችን መከወን የሚያስችል የኮሚቴ ተቋቁሞ በዛሬ ዕለት ወደ ስራ መግባቱን የባህል የባህልና ስፖርት ሚኒስትር ሸዊት ሻንቃ በመድረኩ ተናግረዋል ማለት ነው። እንዳጠቃላይ ግን ይህ ለአራት ቀናት ያህል ሲካሄድ የቆየው የባህልና ጥበባት ፌስቲቫል ሀገራቱ የበኩላቸውን ወደ ወደፊት መስራት የሚያስችላቸው ጉዳዮች ላይ ምክክር ያደረጉበት የጋራ ትውውቅን የፈጠሩበት መድረክ ሁኖን ያለፈው ማለት ነው። በአጠቃላይ ግን በዛሬው መድረክ ላይ አሁን በዛሬ በመዝጊያው መድረክ ላይ የተለያዩ ሀገራት የየሀገራቸውን ሙዚቃ በመድረኩ አቅርበዋል። እንዲሁም ደግሞ በመድረኩ በኢትዮጵያ በሁሉም ክልሎች የተሰናዱ የፋሽን ሾው እንዲሁም ተዘጋጅቷል ማለት ነው በመድረኩ ላይ። በአጠቃላይ ግን ሀገራቱ የየራሳቸውን ያለባበስ ስርዓት፣ የየራሳቸውን የአመጋገብ ስርዓት፣ የየራሳቸውን ባህል፣ የየራሳቸውን ጥበብ የገለጡበት መድረክ ሆኖ በዛሬው ዕለት በአማረ መልኩ ተጠናቋል። ማለት ነው። የሁለተኛው በኢትዮጵያ አስተናጋጅነት ሲካሄድ የቆየው ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ደምቆ በዛሬው እለት በአማረ ስነ ስርዓት ተጠናቋል። ማለት ነው። ኃይለ ኢየሱስ፣ ለአሁኑ ያለኝ መረጃ ግን ይህን ይመስላል።